ኢራን የተባበሩት መንግስታት የኒኩሌር ተቆጣጣሪዎችን ልታባረር እንደምትችል ማሳወቋ ፖለቲካዊ መድረኮችን ጫና ውስጥ ሊያስገባ የሚችል ነው በሚል በርካቶች ስጋቶቻቸውን እያስቀመጡ ነው። አሜሪካና ኢራን በኢራን የኒኩሌር ፕሮግራም የያዚ አራት 2017 ኦማን ውስጥ ለመነጋገር ቀጠሮ ይዘዋል። ቴራን የውጭ ስጋትን ለመቀነስ ማንኛውንም እርምጃ እንደምትወስድ አስጠንቅቃለች። በተለይም በኢራን ፖለቲካ ውስጥና የኒኩሌር ጉዳይ ላይ ጫና ለመፍጠር የሚፈልግ ኃይል ካለ የመንግስታቱ ድርጅት ተቆጣጣሪዎችም ሳይቀሩ ይባረራሉ ማለቷ አነጋጋሪ ሆኗል። ድርድሩ ያለ ስምምነት የሚጠናቀቅ ከሆነ ትራምፕ አሜሪካ ወታደራዊ እርምጃ በኢራን ላይ ልትወስድ እንደምትችል ማስጠንቀቃቸውን አይዘነጋም። የኢራን ሁለንተናዊ መሪ አያቶላ አሊ ሀሚን ከፍተኛ አማካሪዎች እንዳስጠነቀቁት ቴሄራን የውጭ ስጋትን ለማስወገድ የተመድ የኒኩሊር ተቆጣጣሪዎችን ጭምር ለታስወጣ እንደምትችል ገልጸዋል። ኢራን የኒኩሊር ፕሮግራሟን በተመለከተ የሚደረግባትን ተከታታይ ምርመራዎች ለማስቆም ሰበብ እየፈለገች እንደሆነ የሚናገሩ የምዕራቡ ዓለም ፖለቲከኞች ቢኖሩም አሁናዊ ሁኔታው ግን ከድርድር ውጪ ሌላ አማራጭ ያለ አይመስልም ተብሏል። ኢራን የኒኩሊር ፕሮግራሟን የሚመረምሩ የተመድ መርማሪዎችን ከሀገሯ እንደምታስወ እንደምትወጣ የገለጸችው የደህንነት ስጋት ፈጥረዋል በሚል ሲሆን የፈጠሩትን ተጨባጭ አደጋ ግን አልገለጸችም። ቴህራን መርማሪዎቹን ለማስወጣት ያላት ውጥን ከድርድሩ በፊት መናገሯ ለድርድሩ እንቅፋት ይሆናልም ተብሏል። ይህ ደግሞ የከፋ ውጤት ይኖረዋል። አሜሪካ በኢራን ላይ የምትወስደውን ጥቃት ተከትሎ ኢራን ለመቀበል ምላሿ የከፋ መሆኑ አይቀርም እየተባለ ይገኛል። አሜሪካ ወይም እስራኤል በኢራን ላይ የሚወስዱት ወታደራዊ ጥቃት የሚፈጥረው አደጋ መካከለኛው ምስራቅን ከባድ ውጥረት ውስጥ ሊያስገባው የሚችል እንደሆነም እየተነገረ ነው። ኢራን የበለጸጉ የኒውክለር ቁሳቁሶችን ወደ ደህንነቱ የተጠበቀ ቦታዎች ታዘዋውር ትችላለች የሚል ጥርጣሬም አላቸው። የተመድ ተቆጣጣሪዎች እንዲወጡ ከተደረገ ትሄራን በምርመራ ጥፋተኛ እንድትባል የሚያደርጉ መረጃዎች እንድትደብቅ ወይንም እንድታጠፋ ሊያደርግ ይችላል የሚሉ ታዛቢዎችም አሉ። የዓለም አቀፉ የኒውክለር ተቆጣጣሪ ኤጀንሲ መርማሪዎችን ከትሄራን እንዲወጡ ማድረግ ኢራን ውጥረቱን ማባባስና የተሳሳተ ስሌት መሆኑን የአሜሪካ ውጭ ጉዳይ ቃል አቀባይ ገልጸዋል። እንደ አውሮፓውያን አቆጣጠር በ2015 ኢራን የኒውክለር ፕሮግራሟ ዙሪያ ከሀያላን ሀገሮች ጋር ወሳኝ ስምምነት በመድረሷ ከዓለም አቀፍ ማዕቀቦች እፎይታን አግኝታ ነበር። እንደ አውሮፓውያን አቆጣጠር በ 2018 የትራምፕ የመጀመሪያ ስልጣን ዘመን አሜሪካ ከስምምነቱ በመውጣት በኢራን ላይ ጠንከር ያሉ ማዕቀቦችን ጣለች። ከአመታት በኋላም ኢራን ወደ ኋላ በመመለስ ስምምነቱን በመጣስ የኒውክለር ፕሮግራሟን ማፋጠን ጀመረች። ኢራን በኒውክለር ፕሮግራም የተደረጉ ስምምነቶች የተደረሰባቸውን ጉዳዮች በመተው የኒውክለር ፕሮግራሟን ማፋጠን ጀመረች። በዚህም ዩራኒየም የማበልጸግ ተግባርን አፋጥናለች። ቴህራን የኒውክለር ቦምብ ለመስራት የቀራት ጊዜ አጭር መሆኑም እየተነገረ ሲሆን በቅርቡም ቦምቡን የመስራት ውጥን እንዳላት ይታመናል። ኢራን ኒውክለርን ለሰላማዊ ሂደት እንደምትጠቀመው ደጋግማ ብትገልጸ ቢገልጽም አሜሪካና የተባበሩት መንግስታት ድርጅት ኢራን የኒኩሊር ፕሮግራሟ ሰላማዊ አይደለም በማለት ከድርጊቷ እንድትቆጠብ ይፈልጋሉ። የኢራንና የአሜሪካ ፖለቲከኞች በጉዳዩ ላይ መስማማት ካልቻሉ፣ ምናልባትም ውጥረቱ ከትላንቱ ዛሬ ሊከፋ ይችላልም ተብሏል። በእርግጥ አሁን ላይ ያለውን የኒኩሊር ድርድር በበጎ ሊመለከቱ የሚችሉ ኃይሎች ቢኖሩም ዋሽንግተንና ቴሄራን ቀድሞው ሰጣ ገባ ውስጥ መግባታቸው ነገሩን ሊያወሳሰበው ይችላል የሚል ስጋት አለ። ከዚህም ባሻገር አሜሪካ ቀጥተኛ ድርድር በሚል ሀሳቧን ስታጋራ ኢራን ደግሞ በፍጹም ማለቷ ቀድሞውንም እንደማይግባቡ ያሳያል በሚል በርካቶች ስጋታቸውን እያስቀመጡ ነው።